ክርስትና ህይወታችን ውስጥ የተወሰነ የሆነ ሰሙ ላይ ትንሽ ጠንከር ስንል ምናምን እንደ ኃይለኛ እንደ ኃይለኛ የሰራራንና የእኛ አቅም ይመስልናል እና የእኛ አቅም መስሉን አይ በቃ እኔ አልወድቅም ብለን ሌሎች የሚወድቁትን በጣም ማናናቅ ስንጀምር ያኔ የእኛ የውድቀታችን መጀመሪያ ነው የሚሆነው። ስለዛ ሁሌም ቢሆን ክርስቲያን ባይወድቅ ባይወድቅ እግዚአብሔሩ ስለ ጸጋ አመሰግንሃለሁ፣ ስለምትሰጠኝ ኃይል አመሰግናለሁ። ከአንተ የተነሳ ብቻ ነው እስካሁንም ያልወደኩት ለወደፊትም ካልወደኩኝ ጌታዊ ከአንተ የተነሳ ብቻ ነው አለቀ። ይህን ሁሌም አስቡ፣ እሺ። ሁሌም ሁሌም በልባችን ልንይዘው የሚገባው ነገር ይህ ነው። የትኛው ባንወድቅ ባትወድቁ፣ አሁን ላይ ለጊዜው ባትወድቁ፣ አንድ ቀን ልትወድቁ ትችላላችሁ። መውደቃችሁ አይቀርም። ሳትወድቁ ዝም ብላችሁ እንደዚሁ መኖር የለም። ያው መውደቅ መነሳት አለ በክርስትና ውስጥ ግን ባትወድቁ እንኳን ለጊዜው ባትወርቁ እንኳን የእግዚአብሔርን ጸጋ ማመስገን እሱን የተሻለው በዙሪያችሁ የሚወድቁ ሰዎችን እያያችሁ በተአምር በተአምር ፈራጆ ናችሁ እንዳትቀርቡ። ለእንደነዚህ አይነት ሰዎች ምን ማድረግ መጸለይ መጸለይ ነው ጥሩ። ለራሳችሁ ሳይሆን ለእነሱ ማለት ልክ እንደዛ መጽሐፍ ስለ ጌታዊ በምሳሌ መልክ እንደሰጠው ሰው እንደዚህ ስላላደረክኝ ቴንኪዮ ምናምን ሳይሆን ጌታዊ እርዳው እርዳታ ይለዩም እርዳታ የለው እያለን ልንጸልላቸው ይገባል። ልንጸልይ ይገባል ለሌላውም ሰው። ሁሌም ግን እንዳትረሱ በጌታ የራሳችሁ ኃይል እንዳለ እንደዛ ጭራሽ እንዳይሰማችሁ በስህተት ልባችሁ ላይ የሆነ በቃ የሞቀታ ስሜት በፍጹም ያኔ ያኔ እርግጠኛ ሆኑ ትወድቃላችሁ። በቃ አለቀ። ያኔ ትወድቃላችሁ፣ እንወድቃለን ያኔ። እና ስለዛ እንደዚህ አይነት ሁኔታ ላይ ያለን ሰዎች አሁን በሰዓቱ ጥሩ ላይ ያለን ሰዎች በመንፈሳዊ ቤታችን እሰየው ደግሞ የተወሰነ ወደ ግደቅ እያለን ያለን ሰዎች ደግሞ እኛ ደግሞ እኛም፣ ያለን እግዚአብሔር ነው። አሁን ያሉ ደቁትንም ያላቸው እግዚአብሔር ነው። ራሱ እግዚአብሔር ነው እንዳይወድቁ ያደረጋቸው። ያው ራሱ ደግሞ እግዚአብሔር ደግሞ ለእኛም አለ። እኛም ደግሞ እንዳንወድቅ የሚያደርግ የእግዚአብሔር ጸጋ ነው። እና ስለዛ ጸጋውን መማጸን እግዚአብሔርን መለመን ጌታዊ እርዳታ ኃይል ኃይል ሌኝ እያልን መማጸን ወደ እግዚአብሔር፣ እግዚአብሔር ደግሞ ኃይልን ይሰጣል። እንዲህ ለማድረግ ግን በንስሐ መመለስ። አሁን ምን አለ መሰላችሁ ጋይስ እኔ ዘፈን የሚያዳምጥን ሰው ይሄ ዘፈን ያዳምጣል ምናምን ብለን ለማቃለል እንሞክራለን እ ዘፈን ያዳምጣል ምናምን፣ የሆነ ትንሽ መጠጥ ሲቀማምስ ያየነውን ሰው በጣም ለማናናቅ እንሞክራለን። እና እንደዛ እናደርገውም አይደል? እንደዛ ልናደርግ አንችል። አንዳንድ በጣም ግብዞች አሉ አይደል? በጣም አደገኛ ግብዝ። እኔ በጣም ይቅርታ ማለት ከክርስትና ውጭ ያሉትም እንደዚህ አሁን ፕሮቴስታንት ምናምን አንዳንድ ወንድሞች ቶች አነስ አነስ ያሉ ልጆች በዕድሜ ማለት ነው። እንደዛ አሁን ሲሰሩ አይቼ ነበረ ቪዲዮ አያቹ፣ እዚህ ውስጥ ይኸው ሲጠጣ አያቹ። መጠጥ ይጠጣል ደግሞ እኮ ይዘፈናል እየተዘፈነ ደግሞ ይዘመራል። እና እንዲህ ዘፈን፣ መጠጥ እኔ እኔ በእግዚአብሔር ስም እኔ እኔ ዘፈን አልሰማም፣ መጠጥም ምንም አልጠጣም፣ ምንም አይነት አልኮል ነገር አልቀምስም አልጠጣም። እና ግን ይህንን እኔ በጌታ እንደ ጽድቅ እንደ ጽድቅ የሚቆጠር ነው ከተዋል አይደለም። አሁን ይሄ እንደ ጽድቅ አይቆጠርልኝም። እኔ ምንም መጠጥ አለመቅመሴ እንደ ጽድቅ አይቆጠርልኝም። እኔ በቃ ሙዲ አይደለም፣ ለዛ ነው ማልጠጣው እንጂ ይሄ እኔ መጠጥ አለመቅመሴ ጽድቅ ሆኖ የሚቆጠርልኝ ምናምን ሆኖ አይደለም። እርግጥ ነው ሰዎች ከአቅም በላይ መጠጣት የለባቸውም ወይም አለፈ ብለው እኔ ጭራሹን ባይጠጣ እመክራለሁ። እውነቱን ለመናገር እኔ ፐርሰናሊ ማንም ሰው ምንም አይነት የአልኮል መጠጥ ባይጠጣ ጥሩ ነው ብዬ ነው ነው ግን የሆነ የተወሰነ የሚቀምስ ሰው ቢኖር ለምሳሌ መጠጥ የሆነ ግብዝ ሆኖ ያያችሁ ይጠጣል ምናምን ብሎ እንደዛ እንትን ማለት ያና አስፈላጊ አይደለም። አክቹዋሊ መጽሐፍ ቅዱስም አይከለክልም። ይከለክላል እኔ በጣም የሚያስቀኝ የእኛ ሀገር ጴንቴ እኔ በጣም በቃ የትም ነው የሌሉትና እኔ ተናገር ያለ ደግሞ ለመጠጣት እያመቻቸ ነው እንዳትሉኝ። እኔ ጭራሽ ጭራሽ አልኮል ነክ ነገሮች አልቀምስም ያልኩት ጭራሹ ስለማልጠጣ ነው። እና ግን መጽሐፍ ቅዱስ ግን አይከለክልም፣ በአንድም በሌላ ምክንያት። እንደውም ለምሳሌ ወደ መመመ ጎንጨት በል አይነት ነገር አለ አለ እና እሱ በራሱ መጠጡ በራሱ ኃጢአት አይደለም። ግን ራስን እስኪያስት ድረስ የምጠጣ ከሆነ እሱ አደገኛ ነው። ወደ ስካር የምትሄድ ከሆነ ያኔ ጸብህ ከእግዜር ጋር እየሆነ ስለሚሄድ፣ ወደ እንደዚህ አይነት ደረጃ እንዳትደርስ ባጠጣ ይሻላል እንጂ፣ የሆነች ነገር ተጎነጨ በቃ ኃጢአት ሰራ ማለት በፍጹም፣ አለ ከእግዜር ጋር ተጣላ በፍጹም አይደለም። ይሄ ዝም ብሎ እንደ አጉል መመጻደቅ ብቻ ካልሆነ በስተቀር እንደዛ አለም። ግን እንዳልኳችሁ ባይጠጣ ጥሩ ነው ብዬ አስባለሁ። ዘፈንም ግጥሙ ለምሳሌ በጣም ኖርማል ቢሆን በራሱ ዘፈኑ ኃጢአት ሆኖ ሳይሆን የዓለምን ፍቅር ስለሚያሳድርብን አንሰማም እንላለን፣ እንጂ ዘፈንን ዘፈንን አንሰማም። የማንሰማው በራሱ ኃጢአት ሆኖ አይደለም። ማለት ጤናማ ግጥም ያለው ዘፈን በራሱ ኃጢአት ሆኖ ሳይሆን፣ ግን የሚነግረህ የዓለምን ነገር ነው። አይደለም? ጤናማ ግጥም አለው ብለህ የምታስበው ጤናማ ምለው ከምን አንጻር ነው? ኃጢአትን የኃጢአት ነገርን ቢያንስ የማይናገር አይነ ግጥም ቢሆን እሱ ራሱ ግን የሚነግርህ ግን የዓለምን ነገር ነው። ስለዚ ያን ዘፈን በሰማ ቁጥር የዓለም ፍቅር የእግዚአብሔር ፍቅር ሳይሆን የዓለም ፍቅር በልብህ እያደረ እያደረ እያደረ እያደረ ይሄዳል። ዓለምን መውደድ ደግሞ ከእግዚአብሔር ጋር ምንድን ነው ይላል፣ መጽሐፍ ሲናገር ዓለምን መውደድ ከእግዚአብሔር ጋር ምንድን ነው? ጥል ነው ስለዛ ነው ይላል። ስለዚህ በኋላ ላይ ቀስ በቀስ ዓለምን እየወደድን እየወደድን ሄደን የሆነ ሰዓት ላይ ዓለምን በጣም ከማፍቀራችን የተነሳ ክርስቶስን የክርስቶስን መምጣቱን ራሱ ላንናፍቅ እንችላለን። ኧረ እኛ እዚሁ ተመችቶ ሆናል አይነት ነገር እና ወደ እንደዚህ አይነት ነገር እንዳንገባ በጣም በቃ እንደው ከዘፈን መራቅ በጣም የተሻለ ነው ብዬ አስባለሁ። ስለዛ ዘፈን ባይሰማ መልካም። እንዳልኳችሁ የዓለምን ፍቅር በልብ ላይ እያነገሰ ያነገሰ። እስቲ ያስቡት አሁን ዘፈን እየሰማችሁ እግዚአብሔር ትዝ ይላችኋል? ይላችኋል ከዚህ ቀደም እንዳልኳቸው አይደለም፣ ማንም ሰው ዘፈን እየሰማ ዘፈን እየሰማ እግዚአብሔር አይደለም ትዝ የሚለው በቃ ዓለምን ነው የሚያደንቀው፣ የዓለም ፍቅር ነው በልቡ የሚነግስበት። ስለዛ ዘፈን አይሰማ። ግን ሰው ለምሳሌ በአንድም በሌላ ምክንያት ዘፈንን ቢሰማ በቃ ኃጢአት ውስጥ ገባ ምናምን ማለት አይደለም። እና ኩፍስ አትበሉ አንዳንድ ሰዎች ዘፈን አልሰማችሁም፣ መጠጥ አልጠጣችሁም ማለት የሆነ በጣም ምርጥ ላይ ናችሁ ክርስቶስ መስላችሁታል ማለት አይደለም። እንደዛ ነን ማለት አይደለም። እኔ እኔ እንዳልኳችሁ ሁለቱን አላደርግም ግን ያንን ስላላደረግኩኝ በቃ ክርስቶስን መሰልኩኝ ማለት ነው አይደለም። እና ብዙ ጊዜ አሁን ጴንጤዎች ናቸው እንደዛ በጣም የመመጻደቅ በውስጤ ማድረግ የግብዝነት አይነት እነዚህ እኮ ይጠጣሉ አያችኋቸው እንደዚህ ናቸው አይነት ነገር ረበይ ሱስም እኔ ይሄ ነገር ማለት ነው፣ ጽድቅ ቢሆን ራሱ የምናደርገው ከእግዚአብሔር የተነሳ ነው እና እንደዛ ማለት ኃጢአት ከሆነ ራሱ ምንድነው? ዘፈን መስማታቸው መጠጥ መቅመሳቸው የሆኑ ሰዎች ኃጢአት ቢሆን ራሱ ግብዝ ብለን ልባችን አሳብጠን እነዚህ እያሉ አጉል መተበት ሳይሆን ቪዲዮ ላይ የወጡ ለነዛ ሰዎች ከተቻለ መጸለይ ነው። እንደዛ ነው የሚሻለው። እና የደከመውን ሰው ስታዩት ጸልዩለት፣ እንጸልይለት እንጂ ራሳችንን የሆነ ቁርን ለማድረግ ምናምን የትም አያደርስ ነው። ሲጀመርም ምንም ነን እውነቱ ለመናገር ይሄ እኔ አንድ ነገር ልንገራችሁ፣ መጠጥ የተወሰነ የሚጠጣ አሁን የስካር ምናምን አላልኩም። እሱ መታቀብ አለበት፣ በጣም ቶሎ በአፋጣኝ መመለስ አለበት። እንደዛ አይቻልም። ግን የተወሰነ የሚጠጣ ሰው ሆኖ ግን ልቡ ንጹህ ከሆነ ጭራሽ መጠጥ ጠጥቶ ከማያውቀው ልቡ ክፉ ከሆነ ሰው አንድ ሺህ ጥፍ የተሻለ ነው። ያኛው መጠጥ የሚጠጣው ሰውዬ ልቡ ንጹህ ከሆነ መጠጥ አራኔ ጭራሽ አልቀምስም አራኔ ምናምን ብል እኔ ለምሳሌ ግን ልቤ ቆሻሻ ከሆነ ከእኔ ያ መጠጥ የሚጠጣው ልቡ ንጹህ የሆነው ሰው ሺህ እጥፍ ጊዜ የተሻለ ነው። እጥፍ ጊዜ ሺህ እጥፍ ያልኩት ቁጥሩ ብዙ ሆኖ አለ በጣም ትንሽ ነው። በቃ ዝም በይ ብቻ እኔ በጣም የበለጠ ነው የሚለው ለማሳየት ነው አንድ ሺህ ያልኩት እንጂ አይነጻጸርም። ራሱ ጋይ አይነጻጸርም። ሰው ልቡ ላይ ነው መስራት ያለበት። ልቡ ላይ ክርስቶስ ይንገስ። ከዛ በኋላ የሆነ ነገር ቀመስክ የሆነ ነገር በላ ምናምን አይደለም ቁም ነገሩ። ክርስቶስ ኢየሱስን ትመስላለህ ወይ ስትታይ? የምትሰክር ከሆነ አዎ ትመስለው። ስለዚ ሁሉንም በመጠኑ ከተደረገ ያን ያህል እንትን አይደለም እና ለማንኛውም፣ ግን እንዳልኳችሁ የምንወድቅ ሰዎች የምንወድቅ ሰዎች በሌላ አሁን በጣም በጣም አደገኛ ኃጢአት ማለት ነው፣ ዝሙት ነው። ለወጣቶች ሁሌ የመምላችሁ ለምንደ ሁሌ የመምላችሁ ታላቁ መምህራችን ቅዱስ ጳውሎስ በተደጋጋሚ ይህንን ያነሳዋል። ከዝሙት ሽሹ፣ ከዝሙት ሽሹ፣ ከዝሙት ሽሹ። በቃ ሰው ወጣት በቀላሉ ሊፈተን የሚችለው በዚህ አይነት ኃጢአት ስለሆነ ከዛ ራቁ። አለቀ ከዛ ራቁ፣ ከዛ ሽሹ፣ ከዛ ሽሹ ሁሌ የሚባል አለ። በሌሎች መምህራንም ዝሙትን አትጋፈጠውም ትሸሸዋለህ። አለቅ በቃ ምን አጋፈጠ። ስለዚያ አሁን ከእንደዚህ ነገር እየራቁ ከክፋት ሆነ ለወንድሞች ለእህቶች፣ ለወንድሞች ያለ እውነተኛ ፍቅር መኖር አለበት። ያ ፍቅር ኖሮ ራስን ከዝሙት እያራቅ መኖር እንዲ በጣም ራስን ማቅለል ውርደትም እኮ ነው። በነገራችን ላይ እኔ ጋይዝ ማለት የሆነ በቃ እግዚአብሔር እንዳለን ሰዎችን መኖር ያለብን ብያቸዋሉ ከዚህ በፊት ማለት አምላክ አለን። አፍተሩን የሆነ ህዝብ ነን እኛ እና ያ ህዝብ ዝም ብሎ ብትን ያለ ንጉሥ የሌለው አስተዳዳሪ የሌለው ህዝብ አይደለም። ክርስቲያን ክርስቲያኖች ህዝብ ነን። ይህ ህዝብ ደግሞ አምላክ አለው፣ ታላቅ የሆነ ንጉስ አለው። እኛ የንጉሱ ባሪያዎች ነን። ንጉሱ እንደሚፈልገው ነው መመላለስ ያለብን። ጌታ ኢየሱስ ደግሞ የሚፈልገው አንድ ወንድ የሀገር ሴት እያተራመሰ፣ አንድ ሴት የሀገር ወንድ እያተራመሰ ምናምን እንደዚህ አይደል ነው ማለት። እዛ ቴሌግራም ላይም ዛሬ ጽፌላችሁ ነበር፣ አይመጠንም ራሱ ለኛ አይመጣልም አዎ፣ በአንድ በሌላ ምክንያት ለምሳሌ የምንወድቅ ሰዎች ልኖር እንችላለን። አይደለም ትክክል። ልንወድቅ እንችላለን። መውደቅ ጥሩ ነው አይደለም። ኖርማልም አይደለም። ማለት ያው መውደቅ ስለሌለበት ማለት ነው። ብንወድቅም ግን ወድቀን መንቀር ግን አይደለንም፣ እንነሳለን። ጠላት ደስ አይበል፣ በወድቅም እንነሳለን። እግዚአብሔር ያስነሳኛል፣ እንደዛ ነው። ስለዛ ምንድን ነው የወደቅን ሰዎች ቶሎ ብሎ መነሳት ወደ እግዚአብሔር ለመቅረብ መሞከር፣ ሁልጊዜም ቢሆን እግዚአብሔርን መናፈቅ ትልቁ ነገር እርሱ ነው። ባይዘው እግዚአብሔርን የሚናፍቅ ሰው ወድቆ አይቀርም። እግዚአብሔርን ናፍቆቱ ያደረገ ሰው ከልቡ ላይ እግዚአብሔር ሙሉ በሙሉ ያልጠፋበት ሰው ወድቆ አይቀርም፣ ደሞ ቶሎ ይነሳል። ስለዛ እግዚአብሔር እንዳናሰድበው ሰዎች እኛን አይተው፣ ተው በቃ፣ ምን እነሱ እኮ እነሱ እኮ ናቸው እንዲኮ ናቸው ተብሎ እግዚአብሔር እንዳይሰደብብን። እንዴ! አረ በስመ አብ! አንተ የቃል ስብከት እኮ ዝም ብሎ እኮ ደካማ ነው ብዙ ጊዜ። ማለት ያው ጥሩ ነው የቃል ስብከት እርግጥ ነው ግን በጣም ፓወርፉል የሚሆኑ የቃል ስብከት ህይወታችንም ሲሰብክ እኮ ነው። እና ህይወታችን ሲሰብክ በቃ ያኔ ክርስቶስ ይደሰትብናል። አስቡት ጋይዝ በቃል አስተምረን አስተምረን አስተምረን አስተምረን ግን ህይወታችን ባዶ ቢሆን በቃል እኮ እንለዋለን እ በቃል አልነው አልነው አልነው አልነው እና ልክ ህይወት ላይ ሲመጣ ግን በጣም እታች ሆነን ታች ላይ አፈር ላይ የምንተረማመስ ከሆንን ጌታ ኢየሱስ አይቶ የሚደሰትብን ይመስላችኋል ወይስ የሚያፍርብን አ እግዚአብሔር በኛ ሊደሰት አይችልም በዚህ ስራችን ቢያንስ በአንደበቱ ተናግሮልኛል በህይወቱ ባይኖረም ይላል በፍጹም ግን ደግሞ እናገላብጠውና ማለት ነው ለምሳሌ በህይወቴ በጣም እንደው ጥሩ ቢሆንና ክርስቶስን የምመስል ቢሆን እና ሰዎች ልክ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ አምስት ላይ እንደተናገረው መልካሙ ስራ ብርሃናችሁን አይተው በሰማይ ያለ አባታችሁን እንዲያመሰግኑ ብርሃናችሁ በሰው ፊት ሁሉ ይብራ ብሎ የተናገረው እና ልክ እንደዛ ሆኖ ሰዎች እኔን አይተው እግዚአብሔርን ቢያከብሩ፣ ግን ምንም ባልሰብክ፣ ለምሳሌ ስብከት ባይኖረኝ በቃል ማለት ነው ባይኖረኝ ጌታ በእኔ ደስታ ላይ ደስ ምስል ወጥቼ እንደዚህ ባላስተምር፣ ግን ህይወቴን አይተው ሰዎች የምርም ምንድነው ብርሃኔ በሰዎች ላይ አብርቶ ሰዎች እግዚአብሔርን ማክበር ማመስገን ከቻሉ በቃ የመጨረሻው የጌታችን ትንም ተልእኮ ይሄ ነው። በቃ ሰዎች እግዚአብሔርን እንዲያመሰግኑኛ አይተው ጨውናችሁ ብርሃን ናችሁ ተብለን፣ አስቡት ጨለማ ስንሆን እና በጣም አደገኛ ነው፣ እና ሁሌም ልናስበው ይገባል። የሆነ ትምህርት ትምህርት ትምህርት ላይ ብቻ ፎከስ ማድረግ የለብንም። ከዚህ ቀደም እንዳልኳችሁ ነው፣ እግዚአብሔር አምላክ አንድ አምላክ አለን፣ ሶስት አካላት አሉት፣ ምናምን ትክክል ነው። ምንድን ነው ጥምቀት ለድህነት ያስፈልጋል አያስፈልግም ምናምን፣ እሱን መማማር ጥሩ ነው፣ ግን ሌሎችንም ኢየሱስ ፍጹም አምላክ ፍጹም ሰው ነው፣ አንድ ጌታ ነው። ግን እርሱ ውህድ ባህሪ ነው ያለው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ምናምን ጌታ ስ ዳግም ይመጣል፣ ከዛ እኛም ደግሞ እኛን ይወስድናል፣ ለዘላለም ከእርሱ ጋር እንኖራለን። እነዚህ ሁሉ ነገሮች ትክክል ናቸው። ግን ይህንን ትምህርት ብቻ ዝም ብሎ ማጠራቀም ብቻ ግን ሳይሆን ኦኬ ወደ ሕይወታችን ደግሞ ልናስገባው ይገባል ነው አደለ ተኩሎ ነ እሺ የምድር ጨውነች ተብዬ እንዴት ነው የምኖረው? ይለኛል አሉ ቴክስት ላይ እሺ። አንዳንድ ሰው ምንድን ነው እና አዎ ወደ ህይወታችን በጣም ልናስገባው ይገባል። እሺ ጋይስ፣ ወደ ህይወታችን አስገብተ ነው። ከዛ ልክ ሰዎች ሲያዩን እናንተ ሁላችሁም እዚህ ጋር ያላችሁ ክርስቲያኖች ማለት ነው ጌታን እርሱም ክርስቶስ ኢየሱስን ለብሳችሁታል በጥምቀት ውስጥ ልክ ስትጠመቁ ክርስቶስን ለብሳችሁታል፣ ልክ ቅዱስ ጳውሎስ በገላትያ መልእክቱ ላይ እንደተናገረው ምዕራፍ ሦስት ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ለምሳሌ ይህን ልብስ ለብሻለሁ አይደል ሰዛ ፍለፊት ላይ ስታዩ አሁን የምታዩት የገስን ልብስ ነው አይደል ፍለፊት ላይ የምታዩት ልብስ ነው ይህን ልብስ ነው የምታዩት ህይወታችንም በመንፈሳዊ ህይወታችንም ውስጥ ደግሞ ስንጠነክር የለበስነው ያ ክርስቶስ ኢየሱስ መታየት ይጀምራል በግልጽ ስለዛ፣ ያኔ ሰዎች ክርስቶስን እያዩ እግዚአብሔርን ማክበር ይጀምራሉ ማለት ነው። አየ ብርሃን በሰው ፊት ሲበራ እግዚአብሔርን ሰዎች ያከብራሉ ሲባል ምን ማለት ነው? በእኛ ውስጥ ክርስቶስ መታየት ሲጀምር። ስለዛ ከክርስቶስ የተነሳ ነው ሰው እግዚአብሔርን ማክበር የሚችለው። እና በተቻለን አቅም አካሄዳችን በጣም ማማር አለበት። እኔ ይሄኛውን ቆይሻ እንደዚህ ስክሪን ሪከርድ እያደረጋችሁ ምናምን የምትለቁ ሰዎች እሺ በቃ ለእናንተ አንድ ነገር ልናገር እና ልቀቁት። እሺ ምናልባት ሊጠቅማል፣ ቤት ስለማስብ ማለት ነው። እሺ ቆይ አንዴ። ኦኬ አዎ፣ እኔ በኢትዮጵያ ውስጥ ቤተ ቤተክርስቲያናችን በጣም እንድትነሳሳ የሰዎችም ህይወት በጣም እንዲቀየር ክርስትና በደንብ እንዲያብብ እንዲያድግ በጣም የሚጠቅም አንድ ነገር ልንገራችሁ የክርስትና እናትና የክርስትና አባት የሚለውን ነገር ድጋሜ ወደኋላ መለስ ብለን ምን እንደሆነ በደንብ ተረርተ ነው። እሱ ላይ በደንብ መስራት ክርስትና እናትና ክርስትና አባት ላይ በደንብ በቤተ ክርስቲያን ደረጃ በሀገር አቀፍ ደረጃ በደንብ ተደርጎ አንዴ ከተሰራ እመኑኝ፣ ቀጣዩ ትውልድ በጣም ያማር ይሆናል። ለምን መሰራችሁ? ክርስትና እናትና ክርስትና አባት ማለት ህፃናት ልክ ሲጠመቁ የሚሰጣቸው አይደል? ማለት ለምሳሌ አንዲት ሴት ህፃን ልጅ ስትጠመቅ ክርስትና እናት ይኖራታል። ይሄ ለታቦት ሰጥቻል ምናምን የሚባል ነገር የለም። ታውቃላችኋል። በቃ ግዴታ ሰው ያስፈልጋል። ምክንያቱም የክርስትና እናት የክርስትና አባት ጠቅሞ ልጁን ያንን ህፃኑ ልጅ ሲጠመቅ የእግዚአብሔርን ቃል ገና ስላልተማረ መማር አለበት። ጥምቀት ብቻ ነው ያገኘው፣ የእግዚአብሔርን ጸጋት አግኝቷል። ግን በእምነት በእውቀት ደግሞ ማደግ ስላለበት የእግዚአብሔርን ነገር እያስተማረ፣ በመንፈሳዊ ህይወቱ ደግሞ እየኮተኮተ የሚያሳድግ ያኖ ባይ ባይዚ ክርስትና እናትና ክርስትና አባት ማለት ያ ነው ትልቁ። ይህ ይዞ ይምላል ራሱ በጌታ በኢየሱስ ምለህ ግን ይህን አታደርጉ ማ ክርስትና እናትና ክርስትና አባት የሆናቸው ሰዎች ይህ በጣም የሚያስፈራው ይዚ መላ ፈጽመል ማይ ብራዘር አደገኛ ነገር ውስጥ የገባው። ስለዚ ማወቅይህ መረዳት አለ ይህንን ስለ አትሁኑ እያልኩኝ ሳይሆን፣ ግን ሆነን ግን መላችን ግን መፈጸም አለብን። በምን መልኩን የምንፈጸመው ያ ህፃን ልጅ ሲያድግ በሚያድግበት ጊዜ እኔ ቤተክርስቲያን ምን ያህል ጥንቁቁ ናት በጌታ በኢየሱስም ያንን ህፃን ልጅ በመንፈሳዊ ህይወቱ ቅዱስ ቁርባን እየቆረበ እንዲያድግ ሀላፊነት ይጣልብሃል ማለት ነው ስለዚ ያ ህፃኑ ልጅ ሲያደግ እየቆረበ ነው የሚያድገው የእግዚአብሔርን ቃል እየተማረ የእግዚአብሔርን ቃል እያወቀ የእግዚአብሔር ፍቅር ፍቅርና ፍርሃት በልብ ውስጥ ኑሮለት ነው የሚያደርገው እንደዛ ከሆነ የትኛው መፃ ልጅ ተመልከቱ ስ የትኛው መፃ ልጅ ሄዶ ሲጠመቅ ግዴታ ነው ይዜ የክርስትና እናትና የክርስትና አባት ማንም የሚያስጠምቅ ሰው ሲመጣ አምጡት ይባላሉ የክርስትና እናት ወይም ክርስትና አባት ኦኬ ዝም ብሎ መጠመቅ የለም ሰው እንደዛ ከሆነ በዚህ ደረጃ ከሆነ እንግዲያውስ በእነዛ በክርስትና እናትና በክርስትና አባት በኩል ሁሉም የሚያድጉ ህፃናት ሁሉ የእግዚአብሔርን ቃል አውቀው እየቆረቡ ብቻ ማድረግ እንዲችሉ ማድረግ ይቻላል። ስለዛ በክርስትና እናትና በክርስትና አባት በኩል ቤተክርስቲያን በተሰራ በጣም ትጠቀማለች ብዬ አስባለሁ። እና እንደዛ ነው፣ ይህን ልንገራችሁ እግረ መንገዴን። እና እንደዛ ነው፣ ብዙ ቦታ ነካከውባችሁ። እሺ፣ ሁለት ተኩል ሆነ። ስ እሺ፣ ክፈት ናቱ፣ ክፈት፣ ክፈት፣ ክፈት እና ወደ አንተ ጋር እንመጣለን። አንተ ሰውዬ እሺ በቃ ኮመንት ላብራላችሁ። ልከፍት ነው እያሌ ነው እናቱ፣ ልከፍት ነው እያሌ ነው። ነገረ ቅዱሳን ላይ ትምህርት አለሁ ዛሬ። ሰው እሱ ጋር የምንማማር ይሆናል። እሱ እስከሚከፍል ድረስ መዝሙር